በፓፑዋ አደጋማ ቦታዎች ጥቅጥቅ ያሉና የማይታወቁ ጫካዎች ውስጥ ጥልቅ በካርታዎች ውስጥ የሌለ በስልጣን ያልተዳሰሰ በአካባቢው ነዋሪዎች እንኳን ሳይቀር የሚፈራ አንድ ጎሳ አለ። ይህ የአሩዋ ጎሳ አስፈሪ ታሪክ ነው። እነርሱ የጫካ ነዋሪ ብቻ አይደሉም። ሳይጠራ ያለመጣ እንግዳም ድግስ አዘጋጅተው በታላቅ ደስታ ይቀበላሉ። የኡሩዋ ሰዎች በአንድ ወቅት በተራራዎች ላይ የሚኖሩ ሰላማዊ ጎሳ ነበሩ። ነገር ግን ከብዙ መቶ ዓመታት በፊት በአካባቢው በተከሰተ አስከፊ ረሃብ ወቅት ነገር ሁሉ እንዳይመለስ ሆኖ ተለዋወጠ። ከውጭው ዓለም ተገንጥለው ተራራ ላይ እንደመኖራቸው የሚታደኑ እንስሳት ከአካባቢው አልቀው ነበር። እናም የዘሩት እህሎች በሙሉ በድርቁ ዘራተው ነበር። እዚህም እጣፈንታቸውን ለዘላለም የሚቀየረ የሚዘጋ ውሳኔ ወሰኑ፣ የሰው ስጋ ወደ መብላት። በመጀመሪያ ይበሉ የነበረው የሞቱባቸውን ሰዎች ብቻ ነበር። ከዛም ጠላቶቻቸውንም መብላት ጀመሩ። እሱ ሲያንሳቸው ደግሞ ማንኛውም ወደ እነርሱ ድንበር የሚገባ ማናቸውንም አይነት ሰው መብላት ጀመሩ። አሁን ላይ ጥቂቶች አሁንም የአሩዋ ጎሳ አለ ብለው ያስባሉ። ምክንያቱም ደግሞ በቦታው በየዓመቱ ሰዎች ይጠፋሉ፣ ከዛም አይገኙም። አካባቢው የሚኖሩ ሰዎች እንደተናገሩት ከሆነ ፊታቸውን ቀይ የተቀቡ ሰዎች ከዛፍ ውስጥ አጮልቆ እንደማያቸው እናም እነሱ ከሄዱ በኋላ የእግር ኮቴያቸውን በጫካ ውስጥ እንደሚመለከቱ ነው። በተጨማሪም ደግሞ በአካባቢው ከሚገኝ ወንዝ ውስጥ ትኩስ የሰው አጥንት ተጥለው እንደሚያገኙም በብዛት ይናገራሉ። እኩለ ለሊት ላይ የከበሮ ድምፅ ይሰማል። የእጅ ባትሪ ወደ ጫካው አበራው። ያ ነገር ነሳት አልነበረም። እየሮጥን ነበር። የሆነ ነገር እየተከተለን ነበር። ከሳም ቶምና ላቢኝ። ይሄ ነገር ተረት ነው ወይንስ ደግሞ የአሩዋ ጎሳ የመደበቅና የማደን ጥበብን ተክነዋል። ጫካ ውስጥ ከጠፋ እና ዛፎቹ ጸጥ ካሉ ለእርዳታ ትጣራ ምክንያቱም የሆነ ነገር